የአሜሪካ ድምፅ የዚህን ተንቀሳቃሽ ምስል ትክክለኛነት በገለልተኛ አካል ማረጋገጥ ባይችልም፣ ቪዲዮው የአየር ጥቃት በአካባቢ ያደረሰውን ጉዳት ያሳያል። አንድ በሱዳን ዳርፉር ክልል ውስጥ የሚገኝ የመብት ተሟጋች ቡድን ጥር 13 ቀን 2017 ዓ ም መፈጸሙን በሚገልጸው በዚህ ጥቃት የልጆችና ጨቅላ ሕጻናት አስክሬን በየቦታው ወድቆና ሲቪሊያን መሆናቸው የሚታይ ሰዎች ደግሞ በደም ተሸፍነው ይታያሉ። ሊደርስባት የሚችለውን ጥቃት በመፍራት ማንነቷ እንዳይገለጽ የጠየቀችው ከድጃ ከቀናት በፊት ተመሳሳይ የአየር ጥቃት ውስጥ ማለፏን ትናገራለች። የጦሩ የአየር ኃይል ነው። ልጄን ለመግደል ብለው አይደለም፣ ግን ፈጥኖ ደራሽ ኃይሉ በአካባቢው ነበር ከሌሎች ልጆች ጋር እየተጫወተ እያለ ነው በድንገት የተገደለው። ሰውነቱ በመጥፎ ሁኔታ ነው የተጎዳው። ስለዚህ ወንድምና እህቶቹ እንዳያዩት አስከሬኑ ቶሎ እንዲወሰድ ማድረግ ነበረብኝ። የከድጃ ታሪክ የብዙዎች ታሪክ ነው። የመብተ ሟጋቾች የሱዳን ጦር ኃይል ዳርፉር ውስጥ ንጹሐን ዜጎች በሚኖሩበት አካባቢ የሚያካሂደውን የአየር ጥቃት በተደጋጋሚ ሲተቹ ቆይተዋል። አብዱላሂ ሐሰን በአምነስቲ ኢንተርናሽናል ዓለም አቀፍ የመብት ተሟጋች ድርጅት ውስጥ ያገለግላሉ። በመላው ሱዳን በተለይም ደግሞ በዳርፉር የአየር ጥቃቶች የሚካሄዱት በሱዳን ጦር ኃይሎች ነው። ለምሳሌ የሱዳን ጦር በደቡብ ዳርፉርና ያላ ከተማ ውስጥ ጥቃት እንዳደረሰ ማስረጃ ደርሶናል። ኬንያዊ የህግ ባለሙያና የሰብአዊ መብት ተሟጋች የሆኑት ሐሰን አክለው የዓለም አቀፍ ሕግ ተዋጊ ኃይሎች ጠላት በሚኖርባቸው አካባቢ ላይም ቢሆን የሲቪሎችን ደህንነት እንዲያረጋግጡ ያስገድዳል ይላሉ። ከሁለት ዓመት በፊት ጦርነቱ ሲጀመር የአየር ጥቃቶችን ሊፈጽም የሚችለው የሱዳን ጦር ብቻ ነበር። ሆኖም እንደ አውሮፓውያን አቆጣጠር በየካቲት 26 ሮይተርስ ባወጣው ዘገባ ፈጥኖ ደራሽ ኃይሉም በደቡብ ሱዳን የአየር ማረፊያ ቢያንስ ሶስት ሰው ሰራሽ አውሮፕላኖች ወይም ድሮኖች እንዳሉት የሚያሳይ የሳተላይት ምስል ይፋ አድርጓል። ዩናይትድ ስቴትስ በጥር ወር መጀመሪያ ፈጥኖ ደራሽ ኃይሉ የዘር ማጥፋት ወንጀል ፈጽመዋል ስትል ከሳ ነበር። አምነስቲ ኢንተርናሽናልም ፈጥኖ ደራሽ ኃይሉ በቅርቡ ፈጽመዋል የተባሉትን የድሮን ጥቃቶች እያጣራ መሆኑን ሐሰን ይገልጻሉ። እንደ አውሮፓውያን አቆጣጠር በ2024 መጨረሻ እና በ2025 መግቢያ ላይ የፈጥኖ ደራሽ ድጋፍ ሰጭ ኃይሎችም ድሮኖች በመጠቀም የአየር ጥቃት ማካሄድ መጀመራቸውን የሚያመላክቱ ታማኝ መረጃዎችም ደርሰውናል። የሮይተርስ ዘገባ ድሮኖቹ ቻይና ሰር እንደሚመስሉ አመልክቷል። የሱዳን ጦርም ሆነ ፈጥኖ ደራሽ ኃይሉ በጉዳዩ ላይ ተጠይቀው ምላሽ አልሰጡም። ለከድጃ የልጇ ሞት ከባድ እጦት ቢሆንም በልቧ ውስጥ የቀረው ትዝታው ግን ጠንካራ መሆኑን ትገልጻለች። ወንድምና እህቶቹን ይወዳቸዋል። እኔንም በጣም ነበር የሚወደኝ። ከሱ ተለይቼ አላውቅም። 24 ሰዓት አብሬው ነበርኩ። በሱዳን ያለው ግጭት እየተባባሰ በሄደበት ወቅት ያለ ልዩነት በሲቪሎች ላይ የሚፈጸመው የአየር ጥቃት የሚያደርሰው ጉዳት ጎልቶ መታየት ጀምሯል። በሄነሪ ዊልኪንስ ለቀረበው ዘገባ ስመኝሽ የቆየ